እግዚአብሔር አምላክ እየተናገረ ያለው ለሚወደው ለእስራኤል ሕዝቡ ምን ትሉባት ዘንድ ትቀመጡባት ዘንድ ስርዓቴንና ህጌን ደግሞ ምን በሉ እብቁ አላቸው። እንደ ሌሎቹ ከሆናችሁ በሌሎቹ አይነት ልምምድ ውስጥ ካለፋችሁ የምሰጣችሁ ምድር ግን ምን እንዳትላችሁ እንዳትተፋችሁ። ኤላ እግዚአብሔር ዛሬ ስፍራ ያስቀመጠ ደስ ሰዋል። ስፍራ ያዘጋጀለት ሰው አለ። ቦታ የተዘጋጀለት ሰው አለ። የሆነ ሊወርስ የሚወጣ ሰው አለ። ገብቶ የሚቀመጥ አንድ ሰው አለ። ታውቃለህ። እንደሚገባ ነገረው፣ እንደሚቀመጡ ነገራቸው። ከዛ ፍርዱን፣ ስርዓቱን፣ ህጉን እንዲጠብቁ ነገራቸውና የማደርገውና የምትገቡበት ስፍራ ደግሞ ይሄ ነው አላቸው። ምን አይነት ነው አላቸው? ወተትና ማር ምን እምትል። ሀሌሉያ! ዛሬ አንድ ሰው ወደ በረከቱ ዓለም ይገባል። የተናገረኝ የህያው አምላክ እግዚአብሔር ቃል ነው። እኔም ባሪያው እንደ ቃሉ እናገራለሁ። እግዚአብሔር ዛሬ ከበረከት ጋር ያገናኝሃል። እንደ እግዚአብሔር ያለ ዘሌዋውያን መጽሐፍ ምዕራፍ ሃያ ላይ እንሄዳለን። ሁላችንም ምዕራፍ ሃያ ከቁጥር 22 እስከ 24 ያለውን ብቻ ታነብልናለህ ወንድም ዘርዬ። ደግሞ ዘጻት ምዕራፍ 3 ከቁጥር 16 እስከ 17 ተዘጋጃለ። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እኛም በጌታ በኢየሱስ ስም እንሰማሃለን። እንግዲህ ትቀመጡበት ዘንድ የማገባችሁ ምድር እንዳተፋችሁ ስርዓቱን ሁሉ፣ ፍርዴን ሁሉ ጠብቁ አድርጉትም። ከፊታችሁ በምጠላቸው ህዝብ ወግ አትሂዱ። ይህንን ሁሉ አድርገዋልና፣ ተጸየፏቸው ነገር ግን እናንተ ምድራቸውን ተወርሳላችሁ። ተወርሳትም ዘንድ ወተትና ማር የምታፈሰው ምድር እሰጣችኋለሁ አልኳችሁ። አሜን አሜን። ትቀመጡበት ዘንድ እንግዲህ ትቀመጡበት ዘንድ የማገባችሁ ምድር እንዳተፋችሁ ስርዓቴን ሁሉ፣ ፍርዴን ሁሉ ጠብቁ። እግዚአብሔር አምላክ እየተናገረ ያለው ለሚወደው ለእስራኤል ሕዝብ ነው። ምን ትሉባት ዘንድ ትቀመጡባት ዘንድ ስርዓቴን እና ህጌን ደግሞ ምን በሉ ጠብቁ አላቸው። እንደ ሌሎቹ ከሆናችሁ በሌሎቹ አይነት ልምምድ ውስጥ ካለፋችሁ የምሰጣችሁ ምድር ግን ምን እንዳትላችሁ እንዳትተፋችሁ መልእክት ነው። ሌላ ብርሃ እግዚአብሔር ዛሬ ስፍራ ያስቀመጠለት ሰው አለ። ስፍራ ያዘጋጀለት ሰው አለ። ቦታ የተዘጋጀለት ሰው አለ። የሆነ ሊወርስ የሚወጣ ሰው አለ። ገብቶ የሚቀመጥ አንድ ሰው አለ። አጠገብ ያለውን ሰው ነካ አድርገውና ተረጋግቼ የምቀመጥበት ዘመን መጣ በለው ተረጋግቼ የምቀመጥበት ዘመን መጣ በለው። ታውቃለህ፣ እንደሚገባ ነገረው። እንደሚቀመጡ ነገራቸው። ከዛ ፍርዱን፣ ስርዓቱን፣ ሕጉን እንዲጠብቁ ነገራቸውና የማደርገውና የምትገቡበት ስፍራ ደግሞ ይሄ ነው አላቸው። ምን አይነት ነው አላቸው? ወተትና ማር ምን ምትል? ሃሌሉያ። ዛሬ አንድ ሰው ወደ በረከቱ ዓለም ይገባል። የተናገረኝ የሕያው አምላክ እግዚአብሔር ቃል ነው። እኔም ባሪያው እንደ ቃሉ እናገራለሁ። እግዚአብሔር ዛሬ ከበረከት ጋር ያገናኝሃል። ይሄ የተገባው ኪዳን በዛ ዘመን ኖሮ ላለፈ ብቻ አይደለም እና የሚቀመጡበትን ስፍራ ይነግራቸዋል። ሀያ አራተኛው ቁጥር ላይ የምትቀመጡበት ስፍራ ተራ ስፍራ አይደለም። ተራ ቦታ አይደለም። እንደ ትላንትናው ድካም የበዛበት አይደለም። ረሃብ፣ ችግር፣ ጭንቀት፣ ቸነፈር ያለበት አይደለም። ጭንገፋ ያለበት አይደለም። ምን በላለው ምን እጠጣለው የምትሉበት አይደለም። ከግብፅ ምድር ሳወጣችሁ በምድረ በዳ ስመራችሁ እንደ መገብኳችሁ መና እያንጋጠጣችሁ ሰማይ የምታዩበት አይደለም ማለት እና ሲባል ወተትና ማ ር የሚፈልቅባት ምድር ነች። ዛሬ ወደ ተስፋይቱ ምድር የምትገቡበት ቀን ይሆንላችኋላ ታውቃላችሁ፣ ይህ ህዝብ ብዙ መከራ አልፎ የመጣ ህዝብ ነው። ብዙ ችግር አይቶ የመጣ ህዝብ ነው። ብዙ ነገር የተጫነው ህዝብ ነው። በቀላል የሚጽናና ህዝብ አይደለም። ታውቃላችሁ አይደለ? እግዚአብሔር አብልቷቸዋል፣ አጠጥቷቸዋል፣ መርቷቸዋል፣ ጠብቋቸዋል፣ አኑሯቸዋል። እንደዚያም ሆኖ ግን ልቡ ምን አይነት ህዝብ ነው? ደንዳና ህዝብ ነው። ግን እግዚአብሔር አይገርምም ነው። ለደንዳና ልብ ላላቸው ሰ ለማያምኑ ሰዎች ለማይታዘዙ ሰዎችም እግዚአብሔር ይናገራል። መናገር ብቻ አይደለም ይረዳቸዋል። አጠገብ ያለውን ሰው ጨብጦ እባክህ የሚረዳ እጅ እየመጣ ነው በለው። የሚያግዝ እጅ እየመጣ ነው ይህንን እጅ በለው። ከዚህ ቀን ጀምሮ ታያለህ። አንድ ሰው ጮሆ አሜን አይለኝም ሆይ? ከዛ ቀጥሎ ያላቸው የሚገርመው ነገር ይሄ ነው ጠየፏቸው አለ። ክፎችን ነገር ግን አለ እናንተን ምድራቸውን እናንተን ምድራቸው ምን ተላላችሁ ትወርሳላችሁ አለና ትወርሷትም ዘንድ ወተትና ማር የምታፈሰውን ምድር እሰጣቸዋለሁ። ያለፋህበትን፣ ያልደከምክበትን፣ ያልሰራከውን፣ ያልሰራሽውን አይችልም። እሺ አንድ ሰው ይችላል ይበለኛል። ትገምና በል የመጨረሻ ለካ ታውቃለህ የሆነ ስፍራ ላይ እግዚአብሔር ቀጥሮ ያስቀመጠው ምድር አለ። ለካ የሆነ ቦታ ላይ እግዚአብሔር ፕሮግራም ያደረገው በረከት አለ። ለማ ሲባል ለእኔና ለአንተ። እመነኝ በጌታ በኢየሱስም ዘመድ ባይኖር ወዳጅ ባይኖር ጓደኛ ባይኖር ትገባለህ፣ ትወርሳለህ። ትገቢያለሽ፣ ትወርሻለሽ። ተዘጋጅቶልሻል። ዛሬ የመከራ ምዕራፋቸው ከሚዘጉት አንዱ አንቺ ልሽ። ንካው እባክህ የትላንትናው ነው ምዕራፍ በለው። የአሮጌው ምዕራፍ ወደድክም ጠላህም ዛሬ ይዘጋል ሳይሆን ተዘግቷል። ዘጋሁት በኢየሱስ ቁጮይ ይመጣለ አገባቸዋለሁ አለ፣ ትቀመጣላችሁ አለ ደግሞ ትወርሳላችሁ አለ። ይሄ ህዝብ አይደለም እዛ ምድር ላይ ገብቶ ሊሰራና ሊኖር ከርቀት አይቷት አያውቅም። የማየት እድል እንኳ ቢኖር ወደ በኋላ አመጣላቸዋለሁ። ያችን ምድር እንዳያዩት እንዳይገባው አይደለም እኮ እንዳያያት እንዳይነኳት የሆነ ክልክል ገደብ አለ። ታውቃላችሁ በእነሱ አቅም ማለፍ የማይችሉት ገደብ አለ። የተአምራት አምላክ የሆነው የሰማይ አምላክ እግዚአብሔር ካልተናገረ በቀር መግባት እንዳይችሉ የተጣለ ገደብ አለ። ዛሬ እሱን ገደብ አልፈት ይሄዳል። ልካዋካ ጠገብ ያለውን ሰው ታልፋለህ በለው። ነገርያት ነገርያት ኪዳኑን ህዝብ ከተናገረው የበረከት ቃል ጋር እግዚአብሔር ሊያገናኛቸው ቀን ቀጠረላቸው። ፕሮግራም አደረጋቸው። ትገባላችሁ፣ ትቀመጣላችሁ፣ ከዛ ትወርሳላችሁ። ወተትና ማር ሁሉ በቃ ዘጻት መጽሐፍ ላይ ሄድ ዘጻት ምዕራፍ 3 ቁጥር 16 ሂድ፣ የእስራኤልም ሽማግሌዎች ሰብስብ እግዚአብሔር የአባታችሁ የአባታችሁ አምላክ የአብርሃም የይስሐቅም የያዕቆብም አምላክ መጎብኘትን ጎበኘኋችሁ ከግብፅም የማደርጋችሁን በግብፅም የሚያደረግባችሁን አየሁ ከግብፅ መከራ ወደ ከነአናውያን፣ ወደ ኬጥያውያን፣ ወደ አሞራውያን፣ ወደ ፌርዛውያን፣ ወደ ኢያውያውያን፣ ወደ ያቡሳውያን አገር ወተትና ማር ወደምታፈሰው አገር አወጣችኋለሁ አልሁ ብሎ ተገለጠልኝ በላቸው። ያለው ያለው ለእስራኤላውያኖች መልእክቱን በማን በኩል እየላከ ነው? እግዚአብሔር በሙሴ በኩል፣ ሂድና እንደዚህ በላቸው። እዚያ ስፍራ ላይ አደገኛ አደገኛ የጭንገፋ ስፕሪት የተጫነባቸው ኬጣውያን አሉ። በጣም አደገኞች፣ በጣም ሟርተኞች፣ የሰውን መባረክ የማይፈልጉ የነሱን በረከት የማያካፍሉ፣ ላለማካፈል ከተማቸውን ዘግተው የተቀመጡ ወደነሱ ልካለሁ። ዋው ለአባቶች ምን ያልኩት ቃል የገባሁት የነገርኳቸው የት የሚባል ቦታ ከነአን የሚባል ቦታ ምን ያለበት ስፍራ ማርና ወተት ምን የሚልበት አንድ ሰው ይጩ ናስ የሚፈልቅበት ይበለኝ ዛሬ ባክ በታምራት ከሚፈልቅ በረከት ጋር ያገናኝ። ዋው እግዚአብሔር የተአምራት አምላክ ነው አይደለም እያወጭኩ ያለው ስለ ሜራኪል መኔ አይደለም። እግዚአብሔር በኪዳኑ ተናግሮ የተስፋውን ቃል ፈጽሞ ስለሚያወርስ በረከት ነው እየነገርኩ ያለው። ዛሬ በክርስቶስ ኢየሱስ ስም ብዙ ሰርተ፣ ለፍተ፣ ደክመ፣ ጥረግረ መከናወን ላቃተ ላንተ መልእክት አለኝ። እግዚአብሔር በታምራት ከበረከት ጋር ያገናኝሃል። በታምራት ከበረከት ጋር ያገ አንድ ሰው ይጩህና እባክህ ከበረከቴ ጋር መገናኝበት ቀን ነው ይበላይ አይሰማም። አይሰማም ደክመ በለው አይሰማም። የመጨረሻ በለው አይሰማም። ሂድ ሂዳለው የእስራኤልንም ሽማግሌዎች ምን በላቸው? ሰብስባቸው፣ ጌታ ብሎኛል። ሕዝቤን ሰብስብ ብሎኛል። ይኸው ሰበሰብኳቸው። አሁን ተናገር ብሎኛል። በኢየሱስም ይኸው ተናገርኩባቸው። አስባችሁትና አልማችሁት ከማታውቁት በረከት ጋር እግዚአብሔር ያገናኛቸው። ከፈውሳችሁ ጋር እግዚአብሔር ያገናኛችሁ። ከምድራዊውም ከሰማያዊውም በረከት ጋር ያገናኛችሁ። እሺ፣ ከበረከቴ ጋር ተገናኘው በለኝ እባክህ። ሁሌም እንደምነግራችሁ የመለኮት ዓለም ጉዳይ በሞኝነት ነው ኮኔክት የምታደርጉት የምትገናኙት፣ የምትቀበሉት፣ የምትወርሱት። ዛሬ አመን ላለ ሰው ደግሜ እናገርበታለሁ። ከምድራዊውም ከሰማያዊውም በረከት ጋር መገናኘት ይሁንላችሁ። የእስራኤልን ሽማግሌዎች ምን በል ታውቃላችሁ፣ እግዚአብሔር ያለ ምስክር አይሰራም። በምስክር ነው የሚሠራው፣ በማስረጃ ነው የሚሠራው። ሰብስባቸውና አለው። ክብር ለኢየሱስ ይሁን። እግዚአብሔር የአባቶቻችሁ አምላክ አለ። ዋው። ከዛስ የአብርሃም። አሜን አትለኝም ባክ። አሜን አትኝ። ከዛስ? የይስሐቅ። ከዚስ? የያዕቆብ ምን አምላክ። ዛሬ በኢየሱስም በዚህ ስም እባርከሃለሁ። የሄደው በረከት ይምጣ የራቀው በረከት ይገናኝ ያልጀመርከውን በረከት እግዚአብሔር ያስጀምር። ጩና አሜን ብለው ብለ ውሰደው። ከዛስ መጎብኘትን ጎበኘዋችሁ። በግብፅም የሚደረግባችሁን አየሁ። እዚህ ጋ ቆሜ ልናገርባ እየተደረገብሽ እየሆነብህ ያለውን አየሁ አለ እግዚአብሔር። እየተሰራብ ያለውን አየኋለ አለ እግዚአብሔር። እየተሰራብሽ ያለውን አየኋለ እግዚአብሔር። ሟርቱን ይሁን መተቱን ይሁን ጭንገፋውን ይሁን በሽታውን ይሁን ኪሳራውን ይሁን አለመከናወኑን ይሁን እግዚአብሔር አየው ይልሃል። ውሰድ፣ እግዚአብሔር ዛሬ አይቶልሃል በጌታ በኢየሱስ ስም። ውሰጅው፣ እግዚአብሔር አይቶልሻል ዛሬ በኢየሱስ ስም። መከናወን ይሆንላችሁ። የሚደረግባችሁን ምን አልኩ? አየሁ። እሺ፣ አንድ ሰው እግዚአብሔር አይቶኛል ይበለኝ። በእምነት በለው እባክህ በግብጽ ምድር የተደረገባቸውን ምን አልኩ አለ አየሁ። በቤት በቤተሰብ መካከል በጎረቤት በመስሪያ ቤት በስራ ቦታ በድርጅቶች ላይ የሚደረገውን ሁሉ ማን አየ? እግዚአብሔር አየ። እግዚአብሔር ካየ ደግሞ አይቶ ዝም አይልም። እንደሰው ለሆነ ሰንበድ ሄዶ አያቃጥርም። ይፈርዳል ለሆነ ሰው ዛሬ እግዚአብሔር በጽድቅ ይፈርዳል። ባስጨነቀሽ ነገር ላይ ይፈርዳል። ባስጨነቀህ ነገር ላይ ይፈርዳል። በነገሮቻችሁ እግዚአብሔር ጣልቃ ይገባል ዛሬ። ከዛስ ቁጥር 17 ከግብፅም መከራ ወደ ከነዓን፣ ወደ ኬጣውያን፣ ወደ አሞራውያን፣ ወደ ፌርሳውያን፣ ወደ ኤያውያን፣ ወደ ያቡሳውያን አገር ወተትና ማር ወደ ምታፈስ አገር አወጣችኋለሁ አልሁ ብሎ ተገለጠልኝ በላቸው። ዛሬ እኔም የተገለጠልኝ ነው ማለት የተገለጠልኝ ነው የምነግርሽ ጠላቶችሽ ወዳሉበት መንደር ከልካዮች ወዳሉበት መንደር እግዚአብሔር ያስቀመጠውን ያን የተስፋውን በረከት ያን የኪዳኑን በረከት ዘግተው አስረው ከድነው ወደ ተቀመጡበት ይልካሃል። በጌታ በኢየሱስ ስም ገብተ ትወርሰዋለ ገብተሽ ትወርሽዋል። ባክጩና አሜን በል። ዛሬ የሟርተኛውን እጅ እግዚአብሔር ሲመተዋየሁ አየ። የአስማተኛውን እጅ እግዚአብሔር ሲመጣው አየ። የደጋሚውን እጅ እግዚአብሔር ሲመተዋየሁ ባክቀኞችን ብድጋርግና በሥልጣን ቃል በጌታ በኢየሱስ ስም በል እኔ በረከት ላይ እኔ ቤት ላይ በእኔ ልጆች ላይ የተቀመጠ የጨለማ ኃይል በስሙ ስልጣን አሁን ተሰበረ። እንደዚህ እንደ ጉሊት ድንች እንዲቁጭ ቁጭ ቁጭ ያለ በረከት ላይ፣ ነገር ላይ፣ ጤና ላይ፣ ሰላም ላይ፣ አገልግሎት ላይ ዛሬ ወደ ደም ጠላም ይነሳል። እመኝኝ አንቺ ብትስማሚ እንኳን እኔ አልፈቅድለትም፣ በኢየሱስ ስም ክፉን እረግመዋለሁ፣ የተረገመ ይሁን። አንዳንድ ሰዎች አሁን ስለሰራችሁ፣ ስለለፋችሁ፣ የሆነ የሆነ ጊዜ የሆነ ገንዘብ ስላገኛችሁ፣ ለዕለት ችግር ስላልጎደለባችሁ የተባረካችሁ እንዳይመስላችሁ። እግዚአብሔር በቃ ምን ልበላችሁ ከልክ ያለፈ በረከት ነው። በእኔና በእናንተ ህይወት ላይ አለሁ ከምን ያለፈ እያሱን ያለው እንደዚህ ነው ትወርሳለህ ብሎ አራት ነጥብ አለ። ታወርሳቸዋለህ ዛሬ ወደዚህ በረከት የሚገባ ሰዋል ቆጥረህ ሰብስበህ ወደማትጨርሰው በረከት ወደማትጨርሰው ሰላም ወደማትጨርሰው ደስታ አራንተ ብቻ አይደለህም። ምድሬ ኢትዮጵያ የምትገባበት ዘመን ነው። የምትገባበት አመት ነው። የምትወርስበት አመት ነው። አንድ ሰው ከዛ፣ ወተትና ማር ወደምታፈሰው አገር ምን እላቸዋለሁ አወጣቸዋለሁ አሉ ብሎ ምን አለልኝ? ተገለጠልኝ። ምን አለልኝ? ምን አለልኝ? ምን አለልኝ? ለእኔም የገለጠልኝን ልነግራችሁ መጥቻለሁ። የተገለጠልኝ አንድ ነገር ነው፣ የሰው እጅ የማይረዳው አንዱ ደግሞ አንተና የሰውጅ የማይረዳው የሰውጅ የሰው የሰውጅ የማያወጣ የሰውጅ የማያገዘው በሰውጅ የማይሰራ በሰውጅ የማይወድቅ በሰውጅ የማይከናወን የሆነ ነገር ዛሬ ሊከናወንላችሁ ነው። አምላክ እግዚአብሔር ብሎኛል። ዛሬ ሊከናወንልህ ነው። ዛሬ ሊከናወንልሽ ነው። የሆነ ገደብ ከፊትሽ ሊነሳ ነው። የሆነ ገደብ ከፊታችሁ ሊነሳ ነው። አሜን ላለ ሁሉ ይሁንለት። ኢያሱ ምዕራፍ ስድስት ከቁጥር አምስት ጀምሮ በኋላ እናንተ ወደ ቤታቸው ስትሄዱ ሙሉን ክፍል ታነቡታላችሁ። አሁን ግን የሚጠቅመንን የሚጠቅመንን ለአሁን የምፈልጋቸውን ክፍሎች እየዘለልን እናያለን። ከቁጥር አምስት ቀንደ መለከቱን ባለማቋረጥ ሲነፋ የመላእክቱም ድምፅ ስትሰሙ፣ ሕዝቡ ሁሉ ታላቅ ጩኸት ይጩሁ፣ የከተማይቱም ቅጥር ይወድቃል፣ ሕዝቡ ሁሉ እያንዳንዱ አቅንቶ ይገባባታል። የነዌም ልጅ ኢያሱ ካህናቱን ጠርቶ የቃል ኪዳኑን ታቦት ተሸከሙ፣ ሰባቱም ካህናት ሰባት ቀን እንደ መለከት ወስደው በእግዚአብሔር ታቦር ፊት ይሂዱ አላቸው። በያዘው አሁን ትእዛዝ ነው የተቀበለው ትእዛዝ ነው እያስተላለፈ ያለው። ቁጥር አስር ከሰዓት አንጻር እናንተ ሙሉን በኋላ ተነቡታላችሁ። ትልቅ በረከት። ኢያሱም ህዝቡን እኔ ጩሁ እስከምልበት ቀን ድረስ አትጩሁ ያዘው። እኔ ምን እስከምልበት ቀን ምን እስከምልበት እስከዚያ ቀን ምን አትበሉ። ምንድነው ይሄ ትእዛዝ? በሉ እስኪ ትእዛዝ ሁለት ነው ይሄ። አሜን አሜን። ዛሬ እግዚአብሔር የሚላችሁን ታደርጋላችሁ? እርግጠኞች ናችሁ? እርግጠኞች ናችሁ? ኦኬ ካደረጋችሁ፣ እግዚአብሔር ማድረግ ይችላል። እስኪ እግዚአብሔር ይችላል የሚል ሰው ጁን ያሳየኝ። እርግጠኞች ናችሁ? እንግዲያው ትእዛዛቱን ለመፈጸም ስትዘጋጁ እግዚአብሔር ካዘጋጀላችሁ ከዚያ በረከት ጋር መገናኘት ሆነላችሁ ከዚያ በረከት ጋር መገናኘት ሆነላችሁ። ከዚያ ፈውስ ጋር መገናኘት ሆነላችሁ። ከዚያ ሰላም ጋር መገናኘት ሆነላችሁ። ቁጥር አስር እያሱም ሕዝቡን እኔ ጩሁ እስከምልበት ቀን ድረስ አትጩሁ፣ ድምፃችሁንም አታንሱ፣ ከአፋችሁም አንድ ቃል አይውጣ፣ በዚያም ጊዜ ትጮሃላችሁ ብሎ አዘዛቸው። እንዲሁም የእግዚአብሔር ታቦት አንድ ጊዜ ከተማይቱን አዞረው፣ እነርሱም ወደ ሰፈሩ ተመልሰው አደሩ። እያሱም ማለዳ ተነሳ። ካህናቱም የእግዚአብሔርን ታቦት ተሸከሙ። ሰባቱም ካህናት ሰባት ቀንደ መለከት ይዘው በእግዚአብሔር ታቦት ፊት ይሄዱ ነበር፣ ቀንደ መለከቱንም ይነፉ ነበር። ሰልፈኞቹም በፊታቸው ይሄዱ ነበር፣ የቀሩትም ህዝብ ከእግዚአብሔር ታቦት በኋላ ይመጡ ነበር። ካህናቱም እየሄዱ ቀንደ መለከቱን ይነፉ ነበር። በሁለተኛው ቀን በከተማይቱ አንድ ጊዜ ዞረው ወደ ሰፈር ተመለሱ። ስድስት ቀንም እንደዚሁ አደረጉ። በሰባተኛው ቀን በነ ጋ ጊዜ ማልደው ተነሱ። እንደዚሁም ስርዓት ከተማይቱን ሰባት ጊዜ ዞሩ። በዚያ ቀን ብቻ ከተማይቱን ሰባት ጊዜ ዞሩ። በሰባተኛውም ጊዜ ካህናቱ ቀንደ መለከቱ ሲነፋ እያሱ ህዝቡን አለ፣ እግዚአብሔር ከተማይቱን ሰጥቷችኋልና ጩሁ። ሰባለው ጉባኤ ውስጥ አንቺ አሁን የጨነቀሽ ጥቃቅን ጉዳይ ነው። አንተ የቸገረ ነው። ዛሬ እግዚአብሔር እያለ ያለው ከተማውን እሰጥሃለሁ፣ ምድሪቷን እሰጥሻለሁ፣ ኢትዮጵያን እሰጥሃለሁ፣ አፍሪካን እሰጥሃለሁ፣ አውሮፓን እሰጥሃለሁ፣ ኤሽያውን እሰጥሃለሁ፣ ዓለምን ሁሉ እሰጥሃለሁ እያለን አንድ ሰው ጮሆ በኢየሱስ ስም ሆነልኝ ይበላ። በስንተኛው ቀን እዚህ? በሰባተኛው ቀን በለ። ሁሉንም ቀን ስድስቱንም ቀን እንደ ወትሮ ምናሉ አደረጉ፣ ዞሩ ግን ምን አላሉም። አልጮሁም። የዞሩት በምንድን ነው? በሳይለንት ነው፣ በጸጥታ በጌታ በኢየሱስ ስም። እንደ ነቢይ ላውራችሁ፣ ዛሬ ዝም ብለሽ የጠበቅሽውን ጉዳይ ትገናኘዋለሽ። ዝም ብለ የጠበቅከውን ጉዳይ ትገናኘዋለ። እንትና ተንብዮብ፣ እንትና ተንብዮብሽ፣ እንትና ነግሮሽ፣ እንትና ነግረውሽ፣ ኦ አልሆነም ካልሽው ከዚያ ጉዳይ ጋር ዛሬ ትገናኛለሽ። ማከ ዛሬ ሕዝቡም ጮሁ፣ ካህናቱም ቀንደ መለከቱን ነፉ። ሕዝቡም የቀንደ መለከቱን ድምፅ በሰሙ ጊዜ ታላቅ ጮኸት ጮሁ። ቅጥሩም ወደቀ። ሕዝቡም ሁሉ እያንዳንዱ አቅንቶ ወደፊቱ ወደ ከተማይቱ ወጣ። ከተማዪቱንም ወሰዱ። ሰለ ወይ የተጫነ ወደቀ። የከበደሽ ወደቀ። የሆነ ማለፍ የከለከለሽ ወደቀ። እንዳትቀጥሉ ያደረጋችሁ ዛሬ ወደቀ። በጣም መልእክቴ ግልጽ እንዲሆንላችሁ ትንሽ ስለ ኢያሪኮ እና ስለ ከነአን ትንሽ አንድ ደቂቃ ላውራችሁ። ኢያሪኮ ከነአን በምትባል ግዛት ውስጥ ያለች አንድ ትልቅ ከተማ ነች። ወሳኝ ከተማ፣ የስልጣኔ ከተማ፣ ወታደር ቤት ምናምን የነበራቸው ያላቸው ሰዎች ታውቃላችሁ። በጦርነት ጊዜ ስትራቴጂካዊ ቦታ የሚባሉ ቦታዎች አሉ ታቃላችሁ በጣም ምን የሚሆኑ ወሳኝ የሆኑ ቦታዎች አሉ። ጠላትን ድባቅ ለመምታት ድል ለማድረግ፣ ለመክበብ፣ ለማሸነፍ፣ ምንም ነገር ለማድረግ ወሳኝ የሆነ ቦታ አለ። ገዢ መሬት አያችሁ። ክብር ለኢየሱስ ይሁን እና ይቺን ወሳኝ ቦታ ሰዎቿ ቁጭ ብለው አይደለም የሚጠብቁት ወይም ክፍት አድርገዋት ለሶስት እና ለአራት ወሳኝ ነገሮች የተገነባ ግንብ አለ። የመጀመሪያውና አንደኛው ጠላትን ምን ለማለት ለመከላከል ከእስራኤል ልጆች የተነሳ ቁጥር አንድ ላይ ስታ ኢያሱ ስድስት አንድ ላይ ገና ሲጀምር ከእስራኤል ልጆች የተነሳ ኢያሪኮ ፈጽማ ምን ብላ ነበር ይላል፣ ተዘግታ ነበር። ጌታ ይባርክ። እስቲ ተዘግታ ነበር በሉ። ፈጽሞ በምድራዊ ህግ ላይከፈት፣ በምድራዊ በምድራዊ ህግ ላይ ወድቅ፣ በምድራዊ ስርዓት ላይታለፍ፣ ፈጽሞ ምን ብሎ ነበር ከዛ በኋላ ከውጭ ያሉት አይደለም ከውስጥ ያሉት ራሳቸው የገነቡት እንኳን መክፈት መጣል ማፍረስ እስከማይችሉት ድረስ ወደ ላይ ሦስት ነጥብ ስድስት ሜትር ማለት ወደ አስራ ሁለት ጫማ እንደገና የጎን ስፋቱ ይልና ደግሞ ሁለት ነጥብ ስድስት ነው ምናምን ወደ ስድስት ጫማ ይሄ የጎን ስፋቱ ማለት የአንድ ቦሎኬት ሳይዙ ስንት ነው እኛ ሀገር ሀያ ከዛ አርባ ኦኬ እሱን ደሞ እንግዲህ እዩት ስንት ሜትር ሶስት ነጥብ ስድስት ምናምን ወይም ደግሞ ስድስት ጫማ ስፋት ያለው ግንብ ወደ ላይም ወደ ጎንም ምን? ያለ በጣም የደረጀ ግንብ። ከተማይቷን ምን ብሏታል? ዘግቷታል። ኦኬ። ከተዘጋችሁ ከኢያሪኮ ከተማ ደግሞ አልፎ ማርና ወተት የሚፈልቅባት ምድር አለች። ሌላው ጠላት መጥቶ በረከታቸውን እንዳይቀራመጥ ያላቸውን እንዳይወስድባቸው፣ እንዳይሻማባቸው፣ እነኝን መሰረታዊ ነገሮች አስበው ዘግተውታል። ግን ይገርማቸዋል እነሱ ከመዝጋታቸው በፊት ማን አይቶታል? እግዚአብሔር ሲያየው ደግሞ በረከቱንም አይተዋል። አንድ አትሉኝም? ሁለተኛ ነገር ደግሞ በረከቱን ለማን እንዳዘጋጀም እግዚአብሔር ፕሮግራም አድርጓል። ሰዎቹ ግን አያውቁም ነበር። ድካም ሆነባቸው። ሰማይ ጠቀስ ግንብ ሰርተው ኢያሪኮን ፈጽሞ ዘጓት አሁን ይሄንን ማናልፎ ይሄዳል ኦኬ ዛሬ የኢያሪኮ ግንብ የለም ኦሬዲ ምን ብሏል ወድቋል ፈርሷል በእያንዳንዳችን ህይወት ላይ እንደ ኢያሪኮ ግንብ ያለ የከበደ ነገር ማለፍ የከለከለን ነገር በጤና በሉት በፋይናንስ በሉት በስራ በሉት በአገልግሎት በሉት በቤተሰብ መካከል በስራዎቻችሁ ላይ በየትኛውም ጉዳይ ላይ አቅም ያጣችሁበት ጉዳይ አለ። መልእክት አለኝ፣ መልእክት አለኝ። እግዚአብሔር ያሳልፋችኋል። በጌታ በኢየሱስ ስም አሜን። እንዳልሽው እንደዚያው ይሆንልሽ። አሜን። እንዳልከው እንደዚያው ይሁንልህ። አሜን። እንዳላችሁት እንደዚያው ይሁንላችሁ።